መድብል ውስጥ እየሞከረ ነው። ብተባበረን ነገሩ ቀላል ይሆን ነበር። ጥቅም ካገኘች እንኳን ዝናን ምንም ነገር ታደርጋለች። ጋሽን ራሱ ለጥቅም ብላ አይደል ጥለው የወጣችው። በግድ ታደርጓለች። በግድ ተባበረን አለች። እዚህ አንቺን አስሮ የሚቀልም ማንም የለ። ለአንቺም እኮ ጥቅም እስኪ ምንድን ነው ጥቅሜ ንገር። ዝናን ተባብሬ ያስያስፈልሹ ከዛ በኋላ ከእናንተ ስለመጡ ጥቅሜ ይህን ወይኔ ሽልማት ከተባበርሽ

መሀሌት አይኗን በጨው አጥባ እተባበራችኋለሁ፣ ነገር ግን እኔ እንድተባበራችሁ ብሩክ እንዲገኝ ከፈለጋችሁ እኔ እምዳችሁ ነገር እሺ ማለት ወይ ደግሞ እኔ የምፈልገው ነገር ልታደርጉልኝ ይገባል ብላ ለሞገስ ትነግረዋለች ማለት ነው። ሞገስም ምንድን ነው የምትፈልጊው? እሺ አንቺ የምትዩ ነገር ሁሉ እንተባበርሻለን፣ እናደርግልሻለን በማለት ብሏት ነበረ። እሷም ግን ለአንተ ብቻ ሳይሆን የምነግርህ መድብል የሚምጣና ለሁለታችሁም ነው የምነግራችሁ በማለት ነበር የጠራቻቸው ማለት ነው። ነገር ግን ጠርታቸው ምንም ውሃ አማያነሳ ነገር የብሩክን ስም ቤት በስሜ አዙሩልኝ ነበረ ያለቻቸው ማለት ነው። ይሄ ነገር ደግሞ ምንጊዜም የማይሆን ነገር ነው። ማህሌት ታስራ እጅና እግሯ ታስሮ ተጠፍራ ተይዛ ኳን ለቀናትን አስቆጥራ አሳቧና ምኞቷ የብሩኩን ቤት ለራሷ ማድረግ ነው ማለት ነው። ሰው እንዴት ነው ያለፋበትን ያልሰራው ነገር የራሱ ለማድረግ የሚያስበው? እና እንደምናየውና እንደምንመለከተው ከሆነ ማህሌት በጣም ከባድ ሰውና ጥቅም ወዳድ ሰው እንደሆነች ነው የምን የምንመለከተው ማለት ነው። ምክንያቱም ከዛ ቤትም በፊትም የወጣችበት ምሳሌን ለመግደል ደረጃ የደረሰችበት የብሩክን ቤት ለራሴ አደርጋለሁ፣ ሀብት ንብረቱ አይሸጥም፣ ልጅቷ አትታከምም በማለት ነበረ። ነገር ግን አልተሳካላትም። መጨረሻ ላይ ወጣ፣ እንዳበደ ውሻ ሜዳ ላይ እየተቅበዘበዛ ትገኛለች። አሁንም በድጋሚ እንግዲህ የብሩክ ሕይወት በዛ ቤት ላይ ናት ያለችውና እሱን ህይወት ማትረፍ ከፈለጋችሁ እቤቱን በስሜ አዙሩልኝ እያለች ትገኛለች። አይኗን በጨው አጥባ ማለት ነው። እንግዲህ የዝና ምላሽ ምን ይሆናል? ብሩክ ይገኛል አይገኝም? የሚለው በጣም አሳሳቢ ነው ማለት ነው። እንግዲህ ወንድምየው ወንድሜን ማግኘት አለብኝ ብሏል ማለት ነው። መድብል በሩቅ በቅርቡ ይገኛል የሚል ተስፋ አለን። እንግዲህ የምሳሌ ድራማ ተከታታዮች ታዋኞችም ዛሬ አምሮባቸዋል። ፍቅር በፍቅር ሆነዋል ማለት ነው። እነ መድብልና እነ መሀሌት ራሳቸውን ችለዋል። ዛሬ ዛሬ ፍቅር ፍቅሮቹን ብቻ ነው ይዘን የመጣ ነው ማለት ነው። ከመሀሌት እንግዲህ የምትማራላቸው ክፋት፣ ተንኮል፣ ሀይለኝነት ከመድብል ደግሞ መልካም ወንድምነት ለወንድም መከታ እንደሆነ እናያለን ማለት ነው። ሞገስም እንግዲህ መልካም ጓደኛ እንደሆነ እያሳየ ነው። ሎላና እንግዲህ ሞገስ በቅርብ ነጻነታቸውን አውጀው መኖር አለባቸው የሚል ተስፋ አለ፣ ምኞታችንም ነው ማለት ነው። ፍቅር ያሸንፋል፣ ፍቅር አያረጅም ማለት ነው። ይሄ እንግዲህ የምንመለከተው ከአስር ዓመታት በፊት የነበረ ፍቅር ነው። የሉላና የሞገስ ፍቅር ነው እና ማለት ነው። ነገር ግን ሴት ልጅ ከወደደችው ሰው ውጪ ወይ ፈንከች እንግዲህ ጨካ ዝናን ፈነካክታ ነው የወጣችሁ ማለት ነው። እንግዲህ ከዚህ በመቀጠል አስተማሪ ታሪኮች ደስ የሚሉና ቁም ነገር ያላቸው ታሪኮችን እማቀርብላችሁ ይሆናል ማለት ነው። ታተርፉበት አላችሁ፣ ትማሩበት አላችሁ። አንዳንድ ታሪኮች እንደ ታሪኮች ቢስማቸው ታሪክ ቢሆንም ነገር ግን በሰው ሕይወት ላይ ወይም ደግሞ በሁሉም ነገር ባለው ነገር ላይ የተመሰረቱ ናቸውና ታተርፉበት አላችሁ። እስከ ፍጻሜው ድረስ አብራችን ቆዩ በማለት በአክብሮት እጠይቃለሁ ማለት ነው። ነጻነት ጥቁር አሞራ ነበረ አሉ። በጣም የመታመር ነጭ እርግብ ያይና ይቀናል። ሰዎችም እኔን አይወዱኝም፣ እሷን ግን የሰላም መልእክት አድርገው ይጠቀሟታል። ደስታ የለኝም ብሎ ወደ እሷ ይሄድና የነበረውን ደስተኛ እንዳልሆነ ነገራት። ነጭ ወፍን በጣም ተግዛ ለጥቁሩ አሞራ፣ እኔ ደስተኛ አይደለሁም ከኔ የምትበልጥ ማራኪ ፒኮክ የምትባል አለች። እሷ በጣም ታምራለች፣ በጣም ወብ ናት። ሰዎች ይወዷታል፣ ከኔ ይልቅ በሷ ይማረካሉ። እኔ ግን አላምርም አለችው። አሞራውም ቢንኮክ ያለችበትን ጠይቆ እየበረረ ሄደ። ቢኮክን ፓርክ ውስጥ ተቆልፎባት ሰዎች ሲወበኙት ያያትና ጠጋ ብሎ አናገራት። ቢኮክ ሆይ አንቺ በጣም ታምሪያለሽ፣ በጣም ውብ ነሽ፣ ሰዎች ይወዱሻል። እኔ ግን እንደምታይ ነኝ፣ እድለቢስ ነኝ አላት። ቢንኮክም ሆይ ምን ብትለው ጥሩ ነው ፈገግ ብላ አንተ አሞራ አንተ እድለኛ ነህ። እኔ ሰዎች ታምራለች ብለው ይከው እዚህ ሳጥን ውስጥ ቆልፈውብኛል። የእነሱ መዝናኛ ሆኛለሁ። አንተ ግን ወደ ፈለክበት በነጻነት ትበራለህ። እኔ ግን እዚህ ተቀምጬ የእነሱ ፎቶ ማድመቂያ ከመሆን ውጪ ወደ ፈለኩበት የመንቀሳቀስ ነጻነት የለኝም። እድለኛ ነህ፣ ነጻነትን የመሰለ ምንም ነገር የለምና ይህ የምታየው ሰማይ ያንተ ነው። በነጻነት ብረር። ነጻነትን የመሰለ ደስታ የለምና ሌሎችን ለመምሰል ስትጥር ነው ደስታህን የምታጣው አለችው አሉ ወዳጄ። ነጻነትን የመሰለ ሀብት የለምና፣ ለዚህ ነው ብዙ ሰዎች ለነጻነት የሚሞቱት፣ ለዚህም ነው በነጻነት የሚኖሩት። እዚህ ጋ የምንመለከተው እንግዲህ ስለ ነጻነት ምህል ምርጥ የሆነ እንግዲህ መልእክት ነው። ቢንኮክ ያሳለፈችው ማለት ነው። ማንኛውም ሰው እንደ ራሱ ነው እንጂ እንደ ሰው አይደለም መኖር ያለበት እና እንግዲህ ማንም ሰው በነጻነቱ አይደረደርም። በጣም አስተማሪና ምርጥ የሆነ አስተማሪ ታሪክ ሆኖን ያገኘው ጊዜ ጊዜ ከሁሉም ነገር በላይ የሚያስፈልግ ነገር ሆኖ ሳለ ከሁሉም ነገር በላይ ያለአግባብ የምናባክነው ነገር ነው። ለሰው ልጆች ሁሉ በእኩልነት የተሰጣቸው ነገር ጊዜ ነው። ግን የሰው ልጅ በሙሉ በሙሉ አካሉ አይጠቀምበትም። በአሁኑ ሰዓት በዓለማችን ላይ ያለው የሰው ልጆች የኑሮ ደረጃ ልዩነት የጊዜ አጠቃቀማችን እኩል አለመሆኑን ያሳያል። የአንድ ዓመትን ጥቅም ለማወቅ ክፍሉን የደገመውን ተማሪ ጠይቀው። የአንድ ወርን ጥቅም ለማወቅ ካለ ወሩ የወለደችውን እናት ጠይቃትን። የአንድ ሳምንትን ጥቅም ለማወቅ ሳምንታዊ ጋዜጠኛ አሳታሚን ጠይቀው። የአንድ ቀንን ጠቀሜታ ለማወቅ በሕመም እየተሰቃየ ቀን የሚቆጥረውን ሰው ጠይቀው። የአንድ ሰዓትን ዋጋ ለማወቅ በሰዓት የሚከፈለውን ሰራተኛ ጠይቀው። የአንድ ደቂቃን ዋጋ ለማወቅ ለትንሽ ባስ ያመለጠውን ግለሰብ ጠይቀው። የአንድ የአንድ ሰከንድ ዋጋን ለማወቅ ለትንሽ ከአደጋ የተረፈውን ግለሰብ ጠይቀው። የአንድ ማይክሮ ሰከንድ ዋጋ ለማወቅ ኃይሌ ገብረስላሴን ጠይቀው። እነዚህ በላይ ያሉት በሙሉ የተጠቀሱት ምክንያቶች በምክንያት ነው። ሕይወታችንን በአጋጣሚ ሳይሆን በእቅድ ነው መምራት ያለብን። አዝማሪው አዝማሪው የጊዜውን ጥቅም ሲያስረዳ በስንኙ የሚከተለውን ብሏል፤ ካልተሳፈሩበት ቶሎ ተሽቀዳድሞ፣ ጊዜ ታክሲ አይደለም አይጠብቅም ቆሞ። ይላል ማለት ነው። ጊዜ ወርቅ ነው። ጊዜያችንን በአግባብ እንጠቀምበት። የሌሊት ወፍ የሌሊት ወፍ እንዳይጥ ጥርስ አላት፣ እንደ ወፍ ክንፍ አላት። በአንድ ወቅት የሰማይ ወፎችና በዱር አራዊት መሀለ ጠብ ተነስቶ አራት ቀን ሙሉ ጦርነት ይደረጋል። የሌሊት ወፍም ዳር ቆማ ትመለከትና በጦርነቱ የደራ እንስሳን እየበረቱ እንደሆነ ወደ እነሱ ትሄድና፣ እኔ እኮ ከናንተ ነው የምቆጠረው፣ እዩ ጡቴን፣ እዩ ጥርሴን። ከሰማይ ወፎች ማን ነው ጡትና ጥርስ ያለው? ትላቸዋለች። ሌላ ጊዜ ደግሞ በጦርነቱ የሰማይ ወፎች በርትተው የሚያሸንፉ ሲመስሉ ወደ ወፎቹ ሄድ ሄዳ እኔ እኮ ዛሬ ከእናንተ ነው የምቆጠረው እዩት ክንፌን። ማን ነው ከዱር አራዊት ከዱር አራዊት ክንፍ ኖሮት የሚበር ትላቸዋለች። ወደ ጦርነቱ ግን ምንም ቢሆን አትገባም። ከጥቂት ቀናት በኋላ እርቅ ሆኖ ጦርነቱም ቆመ። ለዚህም የደስታ ቀን ከአራዊትና ከወፎች መንደር በጋራ ታላቅ ድግስ ተደገሰ። የሌሊት ወፍም ወደ ወፎቹ ድግስ ስትሄድ እኛ እንደ አራዊት ጥርስ የለንም። ለምን ወደኛ ትመጫለሽ? ብለው አባረሯት። ከዛም ቀስ ብላ ወደ አራዊቱ ስትሄድ እኛ እንደ ወፎች ክንፍ የለንም። ለምን ወደኛ ትመጫለሽ? ብለው አባረሯት። የሌሊት ወፍም አፈረች። ወፎችም አራዊትም እንዳያዩአት ቀን ቀን ተደብቃ እየዋለች ማታ ማታ ብቻ ምግቧን ፍለጋ ጀመረች።

አንዱ ይዝ በመሃል ወድቆ ይቀራል ይላል ማለት ነው። እንግዲህ አንዱን ከደገፋችሁ ቆርጣችሁ አንዱን መደገፍ ነው። አንዴ ወደታች አንዴ ወደ ላይ መተዋዘቁ ከሆነ ካንዱ ማቶ ነው። የሌሊት ወፍም እንግዲህ እኔ ጡሳለኝ እኔ እኮ ጥርሳለኝ እያለች አንዴ ወደ እንስሶቹ ወፎች ያሸነፉ ሲመስሏት፣ ደግሞ እኔ እኮ ክንፍ አለኝ አራዊቶች ማን ነው እንደኔ ክንፍ ያለው እያለች እያስመሰለች ዳር ትቆም ነበረ። ነገር ግን በፍጹም ወደ ጥሩነቱ አትገባም ነበርና እንደዚህ ዳር ቆመው የሚያጨበጭቡ ሰዎች በሰው ውድቀት፣ በሀገር በማንኛውም ነገር ውድቀታቸው ይከፋ ነው የሚሆነው። ከአንዱም አይሆኑም እና በዚህ ምክንያት ነው ወፍ ሌሊት ወፍ የተባለችው። ቀን ቀን እንግዲህ እነሱ እንዲያው ስላፈረ ማታ ማታ ትወጣለች ማለት ነው። እና አንደኛው ታሪክ ይሄ ነው፣ ይቀጥላል ማለት ነው። ታሪክ ነገሮች ከእውቅና ውጪ ሲሆኑ አንድ እናት በጨርቅ ላይ በጥልፍ አንድ ምስል እየሰራች ነው። ትንሹ ልጇም ያንን ስትሰራ ሁልጊዜ ከታች ወደ ላይ ያያት ነበረ። ምን እየሰራሽ ምን እየሰራች እንዳለች አይገባውም? ከታች ሲያየው ጀርባውን ስለሆነ የሚታየው፣ ዝብርቅርቅ ያሉ ክሮች ብቻ ነው የሚታዩት። ልጅ፣ እማ ምንድን ነው የምትሰሪው? እናትም ልጄ የምሰራው ስጨርስ እኔ ራሴ ጠርቼ አሳይሃለሁ ነው። አሁን ግን ወጥተ ተጫወት አለችው። የሚያልቅ የማያልቅ የለምና እናት ጥልፉን ስጨርስ፣ ልጁንም ጠርታ አሳየችው። ልጁም በጣም ተደነቀ። እናቴ! እናት ትሰራ የነበረው ጥልፍ ጀንበር ስትጠልቅ የሚያሳይ የሚያምር ምስል ነበረ። ከዛም እናት፣ አየህ ልጄ፣ እኔ ምን እንደምሰራ ያልገባህ ከታች ወደ ላይ ማየት የምትችለውን ብቻ ስላየህ ነው። ቁም ነገሩ እኛም አንዳንዴ ነገሮች ከኛ እውቅና ውጪ የሚሆኑበት ጊዜ ይኖራል። የሚፈጠሩት የሚከናወኑት ነገር ምን እንደሆኑ፣ ለምን እንደሚደረጉ ላይገባን ይችላል። እንዲሁም አንዳንዴ በህይወታችን ውስጥ ልክ እንደ ክሩ ልክ እንደ ክሩ ሊፈቱ የማይችሉ የሚመስሉ የተተበተቡ ሁኔታዎች ያጋጥሙናል። ይሆናል እንዲህም እንዲሰማን ያደረገው ምናልባት እይታችን ይሆናል። የተተበተቡ የሚመስሉ ሁኔታዎች ሲያጋጥሙን ከችግሩ በስተጀርባ ያለው ነገር ለማሰብ እንሞክር። ምናልባትም ካሰብነው ካሰብነው ከሚታየው የተለየ መልካም ነገር ሊሆን ይችላል ይላል ማለት ነው። ከዚህ ታሪክ የምንማረው ነገሮች ከእውቀና ውጪ ሲሆኑ ነው ማለት ነው። እና አንዳንድ ጊዜ በጅምሩ የምናያቸው ነገር ሌላ ገጽታ፣ ሌላ ባህሪ ሊያሳዩን ይችላሉ። ነገር ግን እጋ ብለን ስናያቸው ደግሞ ሌላ ነገር ሊያሳዩን ይችላሉና አንድ ነገር እስከ ፈጻሚው ድረስ ማየት መቻል አለብን፣ በአቅማችን ልክ ማየት መቻል አለብን ማለት ነው የሚያስተላልፈው። እና የዛሬው ታሪክ እንግዲህ ደስ የሚልና አስተማሪ ታሪክ ነው። እንደተማራችሁበት እንግዲህ ታስፋለን። ሀሳብ አስተያየታችሁን ኮመንት ላይ ዘጭ አድርጉልኝ ማለት ነው። ይህ ዛሬ ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ቻርሰን ብቱልኝ። ባይ ባይ። ሁላችሁም ከልብ አመሰግናለሁ። ላይክ አርጉኝ፣ ፈልጌው ነው።